በስምአብ ወልድ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ስደት ሰው የእግዚአብሔር ሲሆን፣ የእግዚአብሔር የሆነ ሁሉ የእርሱ ነው። ከእግዚአብሔር ፍቅር ሲለይ ደግሞ የእግዚአብሔር ከሆነ ሁሉ ይለያል። ኦ ከርስ ዘተጽፈ ጽህፈ መጽሐፈ መጻፈ ግዛንም ግብርናት ለኩሉ ሰብ ኦ ካርስ ዘተፀውረ ውስቴታ ነዋይ ሀቅል ዘይትቃወሙ ለሞት በእንቲአነም፣ ከሰው ሁሉ ከመገዛት የነፃነት መጽሐፍ የተጻፈባት ማሕፀን ወዮ እንደ ምን ያለች ናት። ስለእኛ ሞትን የሚቃወም ነዋይ ሀቅል ያለባት ማሕፀን እንደ ምን ያለች ናት። ቅዱስ ኤራቅሊስ፣ የእግዚአብሔር ስንሆን እንኳን ጸጋና በረከቱ ረድኤቱ ፍጥረታት ሁሉ ወዳጆቻችን ይሆናሉ። ፍጥረታት የእግዚአብሔር ናቸውና የእግዚአብሔር የሆነን ሰውም አይጣሉም። የእግዚአብሔር በሆነ አካል ውስጥ ሰላም እንጂ ሁከት የለምና። ነገር ግን ሰው ከፈቃደ እግዚአብሔር ወጥቶ የሰይጣን የፈቃዱ ማደሪያ ሲሆን ፍጥረታት በሙሉ ያሳድዱታል። እነርሱ የእግዚአብሔር ናቸውና የሰይጣንን አይተባበሩም። የእግዚአብሔር በሆነን ጊዜ ስደቱ ርስታችን ይሆናል። ከእርሱ ስንወጣ ደግሞ ርስቱ ስደት ይሆናል። ስለዚህም በሔዋን እናታችን ስህተት ከገነት ተሰደድን። የገነት ደጅ ተዘጋብን። ወደ ጻይር ወደ ፍዳም ወረድን። ለስጋችን መቃብር፣ ለነፍሳችን ሲኦል ተከፈተች። ይህ በእሎት የመጣ ስደት በንጽሕና በሆነ ስደት መካስ ነበረበት። በመሆኑም ሔዋን በበደሏ ስትሰደድ ድንግል ማርያም ግን ያለ በደሏ በመሰደድ ስደቷን በስደት ካሰችላት። ጌታችን በእናቱ ጀርባ ሆኖ እናቱን መንበር አድርጎ ሲሰደድ ሁለት ነገር ተደርጎልናል። መጀመሪያ ሰይጣን ማደሪያ መንበር አድርጎት ከነበረው ከሰው ልቡና እንዲሰደድ አድርጎታል። ወነሰቶሙ ለሃያላን መናብርቲሆም ሃያላኑን ከዙፋናቸው አዋረዳቸው ያለችው እመቤታችን ይህን ነው። ሁለተኛ ደግሞ ለበደላችን በሚስማማ ያልበደለች እርሷ በመሰደዷ ስደታችን በስደቷ ተመልሶ ተዋርደን የነበርንኛ ወደ ቀደመ ርስታችን ገብተናል፣ ወደ ልዕልናችን ተመልሰናል። አእባይ ወሙ የተዋረዱትን ከፍ ከፍ አደረጋቸው ያለችውም ይህን ነው። በስደቷ ወራት የደረሰባትን አስቦ መዝለቅ ከቶ አይቻልም። ዝም ብላ መንገድ ሄዳ እንደተመልሰች ማሰብ ሞኝነት ብቻ ሳይሆን ክህደትም ነው በዚያ የደረሰባት ረሃብ ጭንቅ ረአድ ድንጋጼ ድካም ዋእይ ቁር፣ ዝናብ ፀሐይ፣ ብርድ አውሎ እሾህ አሜኬላ አቀበት ቁልቁለት መንከራተቱ የአራዊቱ ጩኸት የሌሊቱ ግርማ የጫካው መጠቅጠቅ ጥጋ አልባ መንከራተት የውሃ ጥም የሆነውን ሁሉ አንደበት አከናውኖ መናገር አይቻለውም። በቤተ መቅደስ ላደገች ጌታን ለወለደች ነውር ነቀፋ ለሌለባት ለነጽሕት ርግብ ለዐሥራ አምስት ዓመቷ ብላቴና ስለምን ይህ ሁሉ ደረሰባት? ደረሰባት ስለምን የህይወት እንጀራን በጀርባው ያዘለችው መሶብ ተራበች። ስለምን የምህረትን ጠል የያዘችው ደመና ተጠማች። ስለምን የህይወት ውሃን ያፈለቀች የህይወት ውሃ ምንጭ ተጠማች? ኃይልን ከአርያም ልኮ ደቀ መዛሙርቱን የሚሳናችሁ የለም ያለውን ኃያሉን አንበሳ የወለደችው የአናብስት ልጅ ስለምን ደከመች? ለወንበዴው ዘላለማዊ ርስትን የከፈለውን የዓለማትን ዓለም አዝላ ስለምን ማደሪያ አጥታ ተንከራተተች? ሥጋችሁን የሚገድሉትን አትፍሩ የእናንተስ የራስ ጠጉራችሁ እንኳ የተቆጠረ ነው አላለምንም? ስለምን እንደዚህ ከሆነ፣ ከሄሮድስ ፍርሃት የተነሳ እናቱ እንድትደነግጥ አደረገ። ስለምንስ መልአኩ ልኮ ወደ ግብጽ ተሰደጂ አላት። አዳም በበደሉ ወጥተ ወርደህ ብላ ምድር እሾህ ታብቅልብህ ብሎ ከፈረደበት በደል የሌለባት እናቱን ስለምን እሾህ አቃቅማ እንድትወጋ አደረጋት። ሕይወትን አዝላ ስለምን ከሞት እንድትሰደድ አስደነገጣት። ፀሐይን አዝላ ስለምን በድር በገደል ቀንና ሌሊት እንድትሰቃይ ያደረጋት የመርገም ድርቅ ያልመታት የበደል ቸነፈርም ያላረፈባት ፍሬ ያዘለችውን ጽጌረዳ ስለምን በፀሐይ እንድትጠወልግ አደረገ። በስሙ ለሚያምኑ ወያ ሴስል አንበአ እምአይንት ሆም እንባቸውንም ከዓይኖቻቸው ያብሳል ተብሎ የተነገረለት መጽንኢ ሲሆን ስለምን እናቱ የእንባን ጎርፍ በመለኮታዊ ፊቱ ላይ እንድታጎርፍ አደረገ። ዘመኔ ታናሽ ዕውቀት የጎደሎ ምግባር ሀጥ የምሆንኔ መከራዋን አከናወኝ ምናገር ወዴት ይቻለኛል? ዝም ብዬ በሊቁ ቃል እንዲህ እጄን ባፌ ላይ ጭኜ ላንክር እንጂ ሚ እጹብ ብዝሃ ትሕትና ኪ ማርያም እግዝእትየ ምስለ ወልድኪ ባይል ዘገብረ ሰማይ ውስተ ደብረ ቁስቋም ሃደርኪ ተመሲለኪ ተመስሲለኪ ነዳይ ኢረከብኪ ሰብአ በህይወት ዘይሁበኪ ሲሳየ ወእማ አኮ ለፀዕምኪ ማየ እመ ቤቴ ማርያም ሆይ የተየትናሽ ብዛት ምን ያህል ነው? ሰማይን ከፈጠረ ከባለጸጋው ልጅሽ ጋር ነዳይ መስለሽ በደበረ ቁስቋ ማድረሻልና በዚያም ለረሃብሽ ህብስት ወይም ለጥምሽ ውሃ የሚሰጥሽ አልነበረምና ወዳጄ ስፍር ቁጥር የሌለውን መከራ በስደት የተቀበለችው አንተ ከገነት ተሰደህ ለደረሰብህ የሥጋ የነፍስ መከራ ካሳ እንዲሆን መሆኑን አታውቅምን? ስፍር ቁጥር የሌለው መከራዋ በየስልት በየስልቱ ስፍር ቁጥር ለሌለው ለነፍስ ለስጋ መንዳቢያችን መፍትሄ እንዲሆን ተረዳህን? ለቀድሞ ስደታችን ብቻ አይደለም፣ አሁን ላለን ስደተኞችም ጭምር እንጂ። የቀድሞ አበውስ ምንም እንኳ ጌታ ከድንግል እስኪወለድ ድረስ ወደ ገነት ባይገቡም ከዓለም ወደ እግዚአብሔር ይሰደዱ ነበር። ከእግዚአብሔር ወደ ዓለም እየተሰደድን ላለቅን ለእኛ ይብላኝ እንጂ። ነገር ግን ቀድሞ በመርገም ከርስታቸው የወጡትን ወደ ርስታቸው ለመመለስ አምላክን አዝላ የተሰደደች ርግብ፣ አሁን ደግሞ በኃጢአታችን ከፍቅረ እግዚአብሔር በመለየታችን የገነት ስደተኞች ስለሆንን ስደቷን በማዘከር መሃር ወልድየ፣ ተዘከር ወልድየ እያለች ወደ ርስት እንድንገባ አስቀድማ ተሰደደች። ማስተዋል የሚገባው ጌታ ሰውን ሊያድን ተሰዷል። ነገር ግን እመቤታችን ባልበደለችበት መከራ እንድትቀበል እርሱ ፍርደ ገምደል አይደለምና ዝም ብሎ እንድትሰደድ አያደርግም። በድህነት ሱታፌ ውስጥም እርሷ እንደ ፍጡርነቷ በምክንያተ ድህንነት ድርሻ ስላላት ነው እንጂ ምን ነው የእርሱ ስደት ለካሳ፣ ለቤዛ አንሶ ነውን? ስለምን የእርሷ ስደት ቤዛ ሆነን እንላለን የሚል ቢኖር እንዲህ ብለን እንመልስለታለን፤ የእግዚአብሔር ኃይል ባሕር ለመክፈል አንሶ ነውን? ስለምን የሙሴን በትር ተጠቀመ ብለን እንመልስለታለን። ነገር ግን ፍጥረትን ተጠቅሞ ማዳን የእግዚአብሔር ፈቃዱ ስለሆነ እግዚአብሔርን ትገዳደረው ዘንድ አንተ ሰው ምንድነ ምስለን ተበላላጩስ ነህን? የስልጣን ባላንጣውስ ነህን? ተወራራሹ ነህን? በበጎ ፈቃዱ በእናቱ በኩል ሰው ሆኖ ላዳነን ለርሱ ምስጋና ይሁን። ስለ ስደቷ ቤዛነት አበው የዘመሩትን አንስተን አብረናቸው እየዘመርን እንማጸናትና ነገራችንን እንጠቅል ማርያም ዘወርቅ ጠረጴዛ ሰወጥ ውስጣን ፍኪ ዘቁርባን መዓዛ ከመጼና ከርቤ ምዑዝ ከናፍር ወልድኪ እለ አውሃዛ ይኩነን ለምእመናንኪ ቤዛ ንግደትኪ ቁስቋመ እምሎዛ የልጅሽ ከናፍር እንደ ነጽሑ ከርቤ ጥዑም ቃላትን ያፈለቁ፣ ንጽት የወርቅ መሠዊያ ማርያም ሆይ የቁርባናችን መዓዛ ወዳንቺ ይድረስልን ከሎዛ ተነስተሽ ወደ ደብረ ቁስቋም የተሰደድሽው ስደትሽ እማ አምላክ ወላዲተ አምላክ ሰዓሊተ ምሕረት ብለን ልምናምን ለልጆችሽ ቤዛ ይሁነን። ቅዱስ ያሬድ ማህሌታይ